ሰለሞን ተካልኝ በአማራ ጥላቻ የሰከረ ከአርቲስቶች ጋር ከእነ ታማኝ ጋር ሰርጉን ዝቅ ከፍ ብለው የደገሱለት ያ ሁሉ አርቲስቶች በሌለው ሰዓት አብረው የቆሙለት ትዳሩ እንዲቆም አብረው የቆሙለት፣ ዛሬ አማራ ብቻ አይደለም ሰማንያ ስድስቱም ብሔር የትግራይ ጦርነት ላይ ተሳትፏል። አማራ ብቻ ትግራይን የበደለው ነገር የለም። ሁሉም ኢትዮጵያዊ ነው። ነገር ግን በዚህ መልኩ ከነ ታማኝ ጋር የኖረ ታማኝ ለሰው ልጅ ምን ያህል ፍቅር እንዳለው ታማኝ ቤቱን ከፍቶ ያበላቸው ታማኝ በደስታው ጊዜ አብረውት የነበሩ ያ ሁሉ ፍቅር አይቶ ከነሱ አድጎ ትግራይ ተነካች ብሎ እርግጠኛ ነኝ የአማር ልጅ ነው ብለዋል። አዶ ነው ዘሩን፣ እኔ አላውቅም። ትግሬ ሆኖ ከሆነ በጣም ፋይን ግን፣ ትግሬ አይደለም አማራ ነው የተወለደው ተብሏል። የአማራ ልጅ ነው ትግሬ ሊያገባ ይችላል። እኔ አሁን ትግሬ አግብቻለሁ። ነገር ግን ትግሬ ስላገባው ትግሬ ቢነካ ፌሬውን ነገር እፈርዳለው እንጂ ሙሉ ጎንደርን፣ ጎንደር እያለ እንትናን ለማናደድ ሙሉ ጎንደርን ምንድን ያላቸው አጋስስ ነው ምንድን ነው ብሎ ነው የሰደባቸው ሙሉ አማራን ምንድን ነው አማራና ውሻ የሰው ልክ አቅም ብሎ በዜማ በግጥም አማራን ሲሳደብ ስለነበረ እንኳን ሞተ እንኳን ሞተ ገና ተሳዳቢ የህዝብ ጥላቻ ከህዝብ ጋር ኖራችሁ እኔ ትግራይ ተወልዶ ያደገ አማራን ቢጠላ ችግር የለም ስለማያውቀው ነው ግን ታማኝ ከፍ ዝቅ አርጎ ሰርጉን የደገሰለት በአማራ እጅ የበላ የጠጣ በዚህ መልኩ አማራን ጥላቻ እንደ ህዝብ ወጥቶ በወቅቱ ሊናደዱ ይችላሉ። አገራቸው ተነክቶባቸዋል ብዙ ነገር ሊሉ ይችላሉ። ነገር ግን ስትናገር ነገ ከህዝብ ጋር ነው የምትኖረው። እኔ የአዲስ አበባ ልጅ ነኝ። ሙሉ ጉራጌ ላይ ሰው ቢነሳ ሙሉ ጉራጌን እንደ ብልጽግና ልሳደብ እችላለሁ። በወቅቱ ተናዶ ለኦሮሞ ጥላቸው እንኳን ቢኖረው ጠቅላይ ሚኒስትሩ ኦሮሞ ነው፣ ስለዚህ ኦሮሞ ነው እያለ ያለው አብይ አህመድን ያጠገሙት አማራ ነው። ምንድነው? አሳምነውን ጽጌ ሳይቀር ሊትሪል እየነካው አሳምነው ጽጌ ካያችሁት አብይ አህመድን ሙሴ ብሎት ነበር። ሙሴ ብለው ትልቅ ነገር ላይ ትልቅ ደረጃ አድርሰውት በነ ታማኝ እጅ ያደገ ታማኝ በጣም ጥሩ ሰው ነው፣ እውነት ነው የምላችሁ። እማ ልደራደርበት በጣም የምወደው እማከብረው፣ እድሜና ጤና፣ እድሜ ልኩን የልጅ ልጅ አይቶ ተደስቶ የሚወዳት አገሩ ታማኝ። በዚህ ሰዓት አዲስ አበባ አታዩት፣ አዲስ አበባን እንደቀረበው እንደተቀበሉት ወዳም ቢሆ፣ አሁንም ገብቶ መኖር ይችላል፣ የከለከለ የለም። ዝምታም መርጦ በክብሩ የተቀመጠ ነው። ታማኝ የሰው ልክ ነው። ታማኝ እንደ ስሙ ታማኝ ነው። በነ ታማኝ እጅ ፍቅር ያየ፣ በነ ታማኝ እጅ ሰርጉ ተደግሶለት ሚዜ የሆነውት፣ በዚህ መልኩ ፍቅሩን የሰጡት ዛሬ ለዚች ለምታልፋለን ይሄ አለኝ ሳይል፣ ይሄ ቀረኝ ሳይል በአመት በዓል ማግስት እንደሚሞት ታይቶት የሆነ ወንዝ ላይ ወንዝ ዳር ነው ምናምን ቁጭ ብሎ ይቺ አለም ታልፋለች ተዝናኑ እያለ መልክት ሲያስተላልፍ ነበር። እንኳን ደፋ አባቴ አምላክ የኔ መልክ ይሄ ነው። እንኳን ደፋ አማራን በዚህ መልኩ የጠላ ይቀጥላል ሞቱ፣ ይቀጥላል ሞቱ። እግዚአብሔር ምስክሬ ነው። በጣም ምጠላው ሰው ቢኖር ይሄ ከብት ነው። እንኳን ሞተ ብዬ ሙሉ አፌ ይናገራል። እንኳን ሞተ ህዝብን እንደ ህዝብ አርቲስት እንድታቁም ፈልጉ። አርቲስት ማለት የህዝብ ልጅ ነው። የህዝብ ልጅ ነው አርቲስት የህዝብ ልጅ ነው። ከህዝብ ጋር የኖረ ህዝብ የሚያውቀው ወጥቶ እንደዚህ ጥላቻ በዛ ላይ ፌር የሆነ ጥላቻ ቢሆን አማራ ሄዶ አልተኮሰና አልገጠመው ትግራይን አማራ ለብቻ ሄዶ ያደረገው ነገር የለም። ትግራይን ጥላቻ ቢኖረው ገብተው ሬፕ አደረጉ የተባሉት ኤርትራኖች ናቸው። አማራም በዚህ መልኩ ነጥሎ የሚያስጠላ አባዜ ምን አለው? ለዛውም አሁን አውቀውታል ማን እንደነካቸው፣ ምን እንደሆነ። አማራ ምንም እንዳላረገ ጠንቅቀው ያውቃሉ ማን ምን እንዳረጋቸው ይተዋወቃሉ። ስለዚህ የአማራን ጥላቻ በዚህ መልኩ እየሰበከ ሰው ሞተ ብዬ ላዝንለት አልችልም። ሲፈልግ ነፍሱን አይማረው የራሱ ጉዳይ ነው። አዶንጊ በሽትኔ። አሁንም የህዝብ ጥላቻ ያለባችሁ አተኩራችሁ ህዝብ የምጠሉ ቀጥሎ፣ ሎዛ በተኛ ሽበት ደርቀሽ ታድሪያለሽ። ጂጂክያ በተኛ ሽበት ደርቀሽ ታድሪያለሽ። አይቀርላችሁም። ህዝብን እንደ ህዝብ ያባላችሁ፣ ህዝብን እንደ ህዝብ የጠላችሁ መሞታችሁ አይቀርም። ስትሞቱ እንደዚህ ህዝብ የት አባታችሁ እንኳን ሞታችሁ ነው የምትባሉት። ማንኛውም የትግራይም ጥላቻ ያለባችሁ ሰዎች ካላችሁ እንደዚሁ። እኔ ለሀቅ ነው የምመሰክረው። ዋሽቼ ኖሬ አላውቅም። የሚሰማኝን ነው የምነግራችሁ። ህዝብን እንደ ህዝብ ጠልቶ ዲፕሊ ጥላቻ ከህዝብ ጋር ያ እንደዛ የሚጠላው አማራ ሰርጉን የደገሰለት ነው። እንደዛ የሚጠላው ሚዜ ሆነው ሰርጉን ደግሰው በደስታው ጊዜ የቆሙለትን በዚህ መልኩ ወጥቶ አማራ ጎንደሬ እያለ ሰድቦ ኦኬ። ታማኝ ፍጹም አይደለም። ታማኝ የተናገረው ነገር ሊኖር ይችላል። አስፋራ ሳይኖ ጥላቻን ሲሰብ ካላየውት ወያኔን ይቃወም ነበር። ያ ዲፕል ይቃወም ነበር። እኔም ተቃዋሚ ነኝ።

እንደዚህ ነው ህዝብ፣ ስትሞቱ ሳይ ሞተ የሚላችሁ በዚህ መልኩ ወርዳችሁ ስትገኙ ነው። እንደዚህ ጨክኖ ሰው መጥላት፣ እንደዚህ ጨክኖ ሰው መጥላት፣ ነገ እንኳን ሞተ የሚያስብል ታገኛላችሁ። እኔ ደግ አደረገ እንኳን ሞተ ነው ያልኩት። ልጆች አሉት፣ ሚስት ትኖረዋለች፣ ግን አዶንኬር አይዶንኬር እንኳን ሞተ። የት አባቱ ምስና በዓመት በዓል ምድር ሰው በሚደሰትበት ሰዓት እንኳን ሞተ ፋንድ እያንደውም እንደዚህ ሁሉ ጊዜ አራት ማዕዘን ወይ ቅርጽ የለው ወይ ጭንቅላት የለው የት አባቱ እንኳን ሞተ። ይሄ የኔ መልእክት ነው። አይዶን ጊበሽት ለእንደዚህ አይነት ሰዎች ነገ ጅጅክያ ድርቅ ብላ ብትሞት እሰይ ከሚሉት ውስጥ አንዱ ነኝ። እዮዳ ብረዳ ነገ ድርቅ ብሎ ቢሞት እንኳን ሞተ ነው ምለው የህዝብ ጥላቻን የሚሰብኩ ጆከር ብላችሁ ምጽፏላችሁ። ጆከር ዘሩን ስትነካ ነው ዘርህን የሚሰድበው እንጂ ጆከር የህዝብ ጥላቻ የለበትም። የህዝብ ጥላቻ የለበትም። እኔ ካለበት እንዲህ ነው ብዬ ነግራችኋለሁ። አማራን ስለምወድ አይደለም። ዳልቻ የህዝብ ጥላቻ የለበትም። ዳልቻ በደንብ ቁንጭ ብዬ ነግራችኋለሁ። ዳልቻ የህዝብ ጥላቻ የለበትም። ዳልቻ አትንኩኝ የሚል ሰው ነው። ዳልቻ ነው የምጠሉት፣ አላችሁ። እኔ ዳልቻን አልጠላውም። ዳልቻ ማስመሰል አይችልም። ዘሩን ስትነኩበት አጭመር ምዶ ይጥልሃል። ዳሲት ዳልቻ አትንኩኝ ነው የሚለው። ዘሬን አትንኩ፣ ስትነኩኝ ሰድባለሁ ነው እንጂ ዳልቻ እኮ ከማንም ከነ ሱዮኒ ማኛ ጋር ከነ ማን ጋር ጥላቻ ያለበት ይውላችሁ። ይሄ የብሔር ጥላቻ ያለበት ሰው አይጠጋችሁም እንኳን አብሯችሁ ሊበላ ምናምን። ዳልቻ የብሔር ጥላቻ የለበትም፣ እግዚአብሔር ምስክሬ ነው። የዋህ ነው ዳልቻ፣ በጣም የዋህ ምስኪን ሰው ነው። ጥላቻ የለበትም። የህዝብ ጥላቻ ያለባቸው በተነነ በፈነነ ሰው ለማናደድ ከአፋቸው ከአንደበታቸው የሚወጣው እስኪ እኔ የፈለገስ ብናደድ እንደ ህዝብ ግደሉ፣ ፍረጡ፣ ምናምን ብዬ ያውቃለው አልልም። ህዝብ እንደ ህዝብ ግደሉ፣ ህዝብን እንደ ህዝብ እንዲያድርጉ የሚል ሰው በሽተኛ ነው በሽተኛ ነው። ስለዚህ ባለጌዎች እንደዚህ ነውረኛ ሰውን እንደዚህ ዲፕል የሚጠሉ ሰዎች በሪዝም ቢሆን አዶማይንድ በሪዝን ሰው መጥላት አዶማይንድ እንደዚህ የህዝብ ልጅሽ ሆነሽ ግን አማራ እያለ እንደዚህ በህዝብ ፊት ሰውን ጥላቻ መስበክ ነውር ነው ነውር ነው። ከየትኛውም ብሄር ይሁን ከየትኛውም ብሄር ውስጣቸው ጥላቻ ያዘሉ ሰዎች ብሔርን እንደ ብሔር ሲያጋጩ ብሔር እንደ ብሔር በመራራ መጥላት አብረው በብለው ጠጥተው፣ ፌር አይደለም፣ ፌር አይደለም። ነገ ሎዛ የምትባል ደንቆሮ ሞተች የሚባል ደግ አደረገ፣ እግዚአብሔር እንኳን ደፋሽ ነው የምልሽ። ጥላቻ ከፍተኛ፣ የአማራ ጥላቻ አለብሽ፣ ጥላቻ አለብሽ።